የእግዚአብሔር ስም የተባረከውን፣ አሜን። ኢየሱስ ጌታ ነው፣ አሜን። ሁሉም ይችላል፣ ኢየሱስ አሜን። እንደ እግዚአብሔር ያለ ማንም የለም የለም። ለዘላለም እግዚአብሔር ይባረክ፣ አሜን። 2016 ጥቅምት 11 እዚህ መተን አ እግዚአብሔር ሰው ባለቤትህን ጠራክና፣ አ የፍሬ ዘመክ ነካልኮ ያ ትክክል። እኔም ባለቤትህ ይምጣልከኝ ወደዚህ መጣሁ። አ ወንድ ልጅ ትወልጃለች።

እግዚአብሔር ስናገር ይስታል እንዴ? ኤ ባይብል፣ ኤ የእግዚአብሔር ቃል። እኔ ሲያነሳ ይነሳል፣ እኔ ሲከፍት ይከፈታል። እኔ ካልከፈትኩን በራሱ ጊዜ አይከፈትም። እኔ ስናገር ነው የምናገረው። አላወቃችሁም እንጂ ከሰማይ አባቴ ወርዶ አሁን ከኔ ጋር ሆኖ ለአንተ እያወራ ነው። እባክን ኪስን ባርኳል፣ ጌታ ትዳርን ባርኳል፣ እድሜህን ባርኳል። ቤቴ ተባርኳል በል። ሉክ ምንድን ነው የሆነው? አስታውሳለሁ ለሱ እግዚአብሔር ቃል ሲሰጠኝ እንደዚህ አልኩት፣ አንተ ሰው በብዙ ፍሬ አያለሁ ብዬ፣ ባለቤት የታለች ብዬ ጠየቅኩ። አለ ትክክል ነው። ከዛ በኋላ ባለቤት ይዛትን አልኩ። አብራችሁ መጣችሁ። ከዛ በኋላ እግዚአብሔር ምን አለ? የዚህ ዘመን እዚህ ዘር ታገኛለህ አልከኝ። በዚህ ዘመን ዘር ታገኛለህ፣ ከዛ ልጅ ታገኛለህ፣ ልጅ ትወልዳለህ። ስሙ ሳሙኤል ይባላል። ወንድ ልጅ ነው፣ ወንድ ልጅ ነው እና ሳሙኤል ተወልዷል። አልተወለደም? ተወልዷል እ ተወልዷል። ወንድ ልጅ ተወለደ። አልተወለደም? ተወልዷል። ሃሌሉያ። ምንም ሳለ ሰራ አንድ። እሺ፣ ቆይ ቆይ ቆይ፣ አስራ ስምንት ሰዎች የማታውቁት ፋይናንስ በስልካቹ በአካውንታቹ ላይ ስገባ ያለው ከዚህ በኋላ የአንደበቴ ቃል የሚበላ ይሁን እና እግዚአብሔር ሴት ወንድ ልጅ ትወልጃለሽ ስሙም ሳሙኤል ይባላል ብሎ ጌታ ተናገረ። በዛች አመት ወንድ ልጅ ሰጣሽ። ትልቅ ማሳ ተዘጋጅቶላል። ከዛ በኋላ ወንድሜ ደሞ ክሊኒክ ከፈተ። ብዙ ሰው ደሞ ትረዳበታለህ አንተ ብዙ ሰው ትረዳለህ አልከኝ። አሁን ሰው እየረዳ ነው። ክሊኒክ አለ እሱ ከፍቶ ለእኔ ይበልጣል ኢየሱስ፣ ከናት ይበልጣል፣ ከባት ይበልጣል፣ እኔም ምስክር ነኝ ኢየሱስ ይበልጣል። ይበልጣል ኢየሱስ፣ ከናት ይበልጣል፣ ከባት ይበልጣል፣ እኔም ምስክር ነኝ ኢየሱስ ይበልጣል። እንደ እናት ሆኖ አሳደገኝ። ልተንቢ ወይ ልተንቢ ወይ ምንም የለለ ትበስላለ ለሰ ትሰጣለ። ምርጥ ምርጥ ካምፓኞች ያንተ ይሆናለሁ ትምህርት ትምህርት ተቋሞች ያንተ ይሆናለሁ። ትምህርት ትምህርት ድርጅቶች አንቺ ይሆናለሁ። አረ ውሰድ በኢየሱስ ስም። ያንቺ ዘመን አላበቀም በኢየሱስ ስም። ያንተ ዘመን አላበቀም በኢየሱስ ስም። የኔ ዘመን አላበቀም በኢየሱስ ስም። እንዲህ አለ ጌታ የበረከተች ከፍቻለሁ። ውሰድ በኢየሱስ ስም እና እግዚአብሔር ተናገረ። እግዚአብሔር ተናገረ። ትልቅ ማሳ ተዘጋጅቶላል። ከዛ በኋላ ክሊኒኩ ተከፈተ። ክሊኒኩን እየሰራን ብዙ ሰው እየረዳው እንደዘው ቀጠለ። በጣም ደስ የሚል ነው። ወንድ ወንድም ምን

አባቶ በኢየሱስ ስም ጸልያል። ይህን ብላቴና ለስሜ ክብር አሳድግ። ይህን ብላቴና በኢየሱስ ስም ወደዚህች ምድር እንድመጣ ስላረካ አመሰግናል። ደግሞም ስላመጣ አመሰግናል። ይህ አንተ ፍሬ ነው። በኢየሱስ ስም ስሜ የተባረከ ይሁን። እንደ ተናገርከው እንዳፊ ቃል አድርጋል። ተባረክ ወንድ ልሰጣለሁ ብለ ወንድ ልሰጣል። ተባረክልኝ። ይህ ልጅ በኢየሱስ ስም ለአገር የሚተርፍ ይሆን። ለቤተርሳን የሚተርፍ ይሁን። ለቲውልድ የሚተርፍ ይሁን። አባቶ ዘመኑ በሽታ አገኛቸው የተኛውም ነገር ክፉ አያገኛቸው። ዘመኑ በአንተ ቤት ይለቅ በኢየሱስ ክርስቶስ ስም። አባቶ ላንተ ለቤት ይደግ፣ ለክብር ይደግ። የሚጠበው ጡት ይስማማ በኢየሱስ ስም። እናቷ የምትመገበው ምግብ ለእናቷ ይስማማ። ላባቷ ላባቱም ለእናቱም በረከት ይሆን፣ ለቤተክርስቲያን በረከት ይሆን፣ ለአገር በረከት ይሆን። አባቶ ይሄን ልጅ ላንተ አሳልፌ ሰጥቻለሁ። በኢየሱስም ክፉ ጉንፋን አያገኘው። ለስም ክብር ይደግ። ይሄን ብላቴና ለአንተ አሳልፌ ሰጣው። በስመ አብ በስመ ወልድ በስመ መንፈስ ቅዱስ በአንድ አምላክ ስም አሜን። እግዚአብሔር እንደተናገረው ስሙ ሳሙኤል ነው። ታላቅ ነቢይ ነው። ጨርሰናል። ኢየሱስ ግን አጨምቶ ለጌታ ክብር ሰ በልዩ ምስክርን ትመጣለህ። ጨርሳቸዋል። ገና አለ። አይ ጨርሰናል። እግዚአብሔር ሰው ሰው እግዚአብሔር ይባርክ። አሜን። ዘመንህ ይባረክ። አሜን። አገልግሎትህ ይባረክ። አሜን። ልጆችህ ይባረክ። አሜን። ባለቤትህ ይባረክ። አሜን። በሁሉ ነገር ተባረክ። አሜን። አሜን። እንወድሻለን። እሱ ከሊባ ነው የምትባርከው እ ወዳቸዋለሁ እግዚአብሔር ያብዛቸው እና አትጥፉ። ቤታቸው ነው ተባረክ።